ሰላም፣ ጤና ይስጥልኝ። የተከበራችሁ ኢትዮጵያውያን፣ ኤርትራውያን እንዲሁም በዓለም ዳርቻ የምትገኙ የሰው ዘር በሙሉ እነሆ በቸርወሬ ፕሮግራማችን ቸርወሬውን ታሰሙን ዘንድ ልጅ ከእናቱ ጋር፣ እናት ከልጅ ጋር፣ ወንድም ከእህት ጋር፣ እህት ከወንድም ጋር ተለያይተው ለዘመናት የህይወት የማንነት ጥያቄ ይኖረባቸው የት ይሆን ያለው የት ይሆን ያለችው እየተባባሉ እያለቀሱ እያነቡ አይናቸው በእንባ ሊጠፉ የደረሰ እናት አባቶች ብዙዎች ናቸው። ህፃናቶችም አድገው የእናት አባቶቻቸውን የእናትና የአባት እንግዲህ የማንነት ጥያቄ ፍቅር ሳያገኙ ባዶነት ተሰምቷቸው የሚያድጉ ብዙዎች ናቸው። ታዲያ የዛሬ እናት ልጆቼን የሚያገኝልኝ ማን ይሆን እያለች በዊልቸር ተቀምጣ ይኸው አቤቱታዋን ወደ እናንተ አፋልጉኝ በማለት ይኸው ጥሪዋን ታቀርባለች። እንግዲህ እቺ ሰው ሁለት ልጆችን ከወለደች በኋላ የማሳደግ አቅም ያጥራታል። ከዛ በኋላ የምትኖረው ሀረር ስለነበረ ኤንጂኦዎች እንግዲህ ልጆችን እየተቀበሉ ያሳድጉ ስለነበረ እዛ ልጆችን ሰጥታቸው በቅርብ ርቀት እየተከታተለች ትኖር ነበረ። ነገር ግን ይህ ድርጅት መቆየት ስላልቻለ ተበተነ። እናም ልጆቿ በሁለት ሺህ አራት በኢትዮጵያ ወደ ፈረንሳይ ፈረንጆቹ ይዘውባት እንደሄዱና አንዳንድ መረጃዎችን ፎቶዎችን ይልኩላት እንደነበረ ትናገራለች። ታዲያ ፎቶና አንዳንድ ነገሮችን መላክ አቁመው ደብዛቸውን ሲያጠፉ ልጆቼን የት ላግኛቸው በማለት ይኸው በስቃይ ለዘመናት እያለቀሰች ትገኛለች። እና የእሷ እንባባሽ እንድንሆን እናፋልጋት የት ፈረንሳይ ስለዚህ የፈረንሳይ ልጆች የቤት ስራ ተሰጥቷችኋልና፣ እነዚህን ልጆች በማፈላለግ የዚህችን እናት እንባ እናብስ፣ ልጆቹንም ከእናታቸው ጋር እናስተቃቀል። ቸር ተመኛ። እህቶቼ ወንድሞቼ፣ ዛሬ በፊታቸው የመጣሁት የእናንተን እርዳታ ፈልጌ ነው። ያመኛል፣ ጤና የለኝም፣ እንደምታዩ ዊልቸር ላይ ነኝ እና እነኝን በምስል ላይ የምታዩቸውን ልጆች በመፈለግ እንድታግዙኝ ነው ዛሬ በፊታቸው የመጣሁት። እና እርዱኝ እባካችሁ፣ በመፈለግ እንድታግዙኝ ነው። እባካችሁ እህቶቼ፣ ወንድሞቼ እባካችሁ።